ተገድላ ተገኝታለች። ሃይማኖት ደስታው ትባላለች። የሁለት ሴት ልጆች እናት ናት። ሮብ ሚያዝያ 15 ሶራምባ አካባቢ ከሚገኘው ቤታቸው ልጆቿን ከትምህርት ቤት ለማምጣት እንደወጣች ሳትመለስ ስትቀር ጎረቤት፣ ወዳጅ፣ ዘመድ በፍለጋ ተንከራተቱ። ባለቤቷ ቀሲስ ጌጡም ወደ እኛ ደውለው እየተንሰፈሰፉ በእንባ ታጅበው የልጆቼ እናት ወጥታ ቀረች፣ እባካችሁን አፋልጉኝ አሉ። እናንተም ተባብራችሁ ለብዙዎች አደረሳችሁ። በሦስተኛው ቀን አርብ ግን ገዳዩ ደውሎ አትፈልጓት፣ እኔ ገድያታለሁ፣ አስክሬኗንም እዚህ ቦታ ታገኟታላችሁ አለ። በቁጭትና በመሪር ሐዘን እናት ሃይማኖት ተቀበረች። በጣም ያሳዝናል! አንጀት የሚበሉት ሕፃናቱም ያለ እናት ቀርተዋል። ወንጀለኛውን ለመያዝም ፖሊስ በጥረት ላይ ይገኛል። ነፍስ ይማር።